ሰላም ይቻላል ቤተሰቦች፣ እንዴት ናቸሁ? አናቁት ክፍል ይባላል ሚኒስትሪ ውጤት ዛሬ የድሬዳዋ ተለቋል ማለት ነው። ስለዚህ በስልካችሁም እንደዚሁም በኮምፒውተር እንዴት መመልከት እንደምትችሉ አሳያችኋለሁ ማለት ነው። መጀመሪያ በኮምፒውተራችሁ ለምትጠቀሙ ምንድን የምታደርጉት ማንኛውንም ብሮዘር ትከፍታላችሁ። ለምሳሌ እኔ ጎግል ላይ ላሳያችሁ፣ ከላይ እዚህ ጋር ያስቀመጥኩትን ሊንክ ታስቀምጣላችሁ ማለት ነው። ከስር ዲስክሪፕሽን ላይ ማስቀምጥላችኋለሁ። ቴሌግራም ላይም ይሄን ሊንክ ማግኘት ትችላላችሁ ማለት ነው። እንደምታዩት ይሄ ነው። ከዛ ሰርች ታደርጉታላችሁ ይልን ሰርች ስታደርጉት እንደምትመለከቱት ቀጥታ ወደዚህ ያመጣችኋል ማለት ነው። እዚህ ከመጣችሁ በኋላ እዚ ጋር አድሚሽን ነበራችሁን ወይም አይዲ ነበራችሁን ታስገባላችሁ። በመቀጠል ፈልግ ነው የምትሉት ወይም ሰርች የሚለውን ትነካላችሁ። ከዛ ውጤታችሁ በቀላሉ መመልከት ይቻላል ማለት ነው። ይህኛው በኮምፒውተራችሁ ለምትመለከቱ ነው። በስልካችሁ ለምታየው ደግሞ ማንኛውንም ብሮዘር መጠቀም ይቻላል። እንዳልኳችሁ ግን ሊንኩን እዚጋ ቴሌግራም ቻናል ላይ አስቀምጥላችኋለሁ ግሩፕም ስላለ እየገባችሁ የእናንተንም የሰዎችንም እዚህ ማየት ትችላላችሁ ማለት ነው። ሊንኩ እንደምታወጥ ይኸውና። ስለዚህ ከፍተዋለን ወይም ሰርች ማድረግም ትችላላችሁ ማለት ነው። አሁንም እዚህ ላይ ማንኛውንም ብሮዘር ከከፈታችሁ በኋላ ከላይ ያስገባሁትን ማስገባት ነው። ከዛ በኋላ ቁጥራችሁን ታስገባላችሁ ወይም አይዲ ነበራችሁን። ከዛ ሰርች ብላችሁ ውጤታችሁን መመልከት ትችላላችሁ ማለት ነው። እንዳልኳችሁ ግን የተለያዩ ጥያቄዎች ሲኖሯችሁም ለመጠየቅም እንዲመቻችሁ ሌሎችም ውጤታቸውን እዚህ ላይ ያዩ ስለሆነ እንደምትመለከቱት ከአንድ ሺህ አምስት መቶ በላይ ሰዎች አሉ ቴሌግራም ግሩፕ አለ ማለት ነው። እዚጋ የራሳችሁንም የሰዎችንም ማየት ትችላላችሁ። ሊንኩም ዚጋውን ጋሁን አስቀምጫለሁ። ለተፈተናችሁ በሙሉ መልካም ውጤት እንዲወድላችሁ ተመኘው። አዳዲስ ነገር ሲኖርም ስለማሳውቃችሁ ቻናሉን ሰብስክራይብ በማድረግ እንደዚሁም የደወል ምልክቱን በመንካት መጠበቅ ትችላላችሁ ማለት ነው። አመሰግናለሁ በጣም ሰው